በስም አብ ወልድ መንፈስ ቅዱስ አህዱ አምላክ ትንቢተ ኤርምያስ ምዕራፍ ስድስት። እናንተ የብንያም ልጆች ክፉ ነገር ታላቅም ጥፋት ከመሲህ ይጎበኛልና ከኢየሩሳሌም ውስጥ ለመሸሽ ጽኑ፣ በቴቁሄ መለከቱን ንፉ፣ በቤት ካሪም ላይ ምልክትን አንሶ። ቅምጥል የጽዮን ልጅ ሆይ ውበትሽ ይጎሳቆላል። እረኞችና መንጎቻቸው ወደ እርሷ ይመጣሉ፣ በዙሪያዋም ድንኳኖቻቸውን ይተኩልባታል በእጃቸውም መንጋቸውን ያሰማራሉ። በእርሷ ላይ ሰልፍ አዘጋጁ፣ ተነሱ፣ በቀትርም እንውጣ። ቀኑ መሽቷልና የቀኑም ጥላ አልፏልና ወዮልን። ተነሱ፣ በሌሊትም እንውጣ፣ መሰረቶቿንም እናፍርስ። ኃያል እግዚአብሔር እንዲህ ይላልና ዛፎቿን ቁረጡ፣ በኢየሩሳሌምም ላይ ኃይልን አፍሰሱ። ይህች ከተማ የሐሰት ከተማ ናት፣ መካከሏ ሁሉ ግፍ ብቻ ነው። በጉድጓድ ውሃ እንደሚፈልቅ እንዲሁ ክፋቷ ከእርሷ ዘንድ ይፈልቃል። ግፍና ቅሚያ በእርሷ ዘንድ ይሰማል። ደዌና ቁስልም ሁልጊዜ በፊቱ አለ። ኢየሩሳሌም ሆይ ነፍሴ ከአንቺ እንዳትለይ አንቺንም ባድማና ወና እንዳላደርገች ተግሳጽን ተቀበይ። እግዚአብሔር እንዲህ ይላል፣ ሰው ወይንን እንደሚቃርም እንዲሁ ከእስራኤል የቀሩትን ይቃርሟቸዋል። እጅህን እንደ ወይን ለቃሚ ወደ እንቅብ ዘርጋ። የሰሙኝስ ዘንድ ለማን እናገራለሁ? ለማን እሳዳኛለሁ? እነሆ ጆሯቸው ያልተገረዘች ናት፣ ለመስማትም አይችሉም። ኖ የእግዚአብሔር ቃል ለስድብ ሆኖባቸዋል ይሰሙስ ዘንድ አልፈቀዱምና ስለዚህ ቁጣዬን መለሁባቸው ታገሱ ፈጽሜም አላጠፋቸውም በሜዳ በህፃናት ላይ በጉልማሶችም ጉባኤ ላይ ማቴን በአንድነት አፈስባቸዋለሁ ባል ከሚስቱ ጋር ሽማግሌውም ከጎበዙ ጋር ይያያዛልና እጀን በዚች ምድር በሚኖሩ ላይ ይዘረጋለሁና ቤቶቻቸው እርሻዎቻቸውም ሴቶቻቸውም በአንድነት ለሌሎች ይሰጣሉ ይላል እግዚአብሔር ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ኃጢአትን አድርገዋልና ከሐሳዊ ነቢይ ጀምሮ እስከ ካህኑ ድረስ ሁሉም ሐሰትን አደረጉ። የሕዝቤንም ስብራት በጥቂቱ ይፈውሳሉ፣ ሰላም ሳይሆን ሰላም ሰላም ይላሉ። እርኩስ ነገርን ስለሰሩ አፍረዋልን? ምንም አላፈሩም፣ አላፈሩም፣ ውርደትንም አላወቁም። ስለዚህም ከሚወድቁ ጋር ይወድቃሉ፣ በጎበኘኋቸውም ጊዜ ይዋረዳሉ፣ ይላል እግዚአብሔር። እግዚአብሔር እንዲህ ይላል በመንገድ ላይ ቁሙ፣ ተመልከቱም፣ የቀደማችሁንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም መድኃኒትን ታገኛላችሁ። እነርሱ ግን አንሄድባትም አሉ። እኔም የመለከቱን ድምፅ አድምጡ ብዬ ጠባቂዎችን ሾምኩባቸው፣ እነርሱ ግን አናዳምጥም አሉ። አሕዛብና የመንጋው ጠባቂዎች ሆይ ስለዚህ ስሙ፣ ምድር ሆይ ስሚ፣ እነሆ ቃሌን ስላልሰሙ ሕጌንም ስለጣሉ እኔንም ስለናቁ በዚህ ሕዝብ ላይ እንደስራቸው ፍሬ ክፉን ነገር አመጣባችኋለሁ። ስለ ምንስ ከሳባ ዕጣንን ከሩቅም ሀገር ቀረፋን ታቀርቡልኛላችሁ? የሚቃጠለውን መሥዋዕታችሁን አልቀበለውም፣ ቁርባናችሁም ደስ አያሰኘኝም። ስለዚህ እግዚአብሔር እንዲህ ይላል። እነሆ በዚህ ሕዝብ ላይ ደዌን አሳድራለሁ። አባቶችና ልጆችም በአንድነት ይታመማሉ፣ ጎረቤቶችና ባልንጀራም ይጠፋሉ። እግዚአብሔር እንዲህ ይላል። እነሆ ሕዝብ ከሰሜን ሀገር ይመጣል፣ ታላቅ ሕዝብም ከምድር ዳርቻ ይነሳል። ቀስትንና ጦርን ይይዛሉ። ጨካኞች ናቸው ምረትም አያደርጉም። ድምፃቸው እንደ ባህር ሞገድ ይተማል። በሰረግላ እና በፈረሶችም ላይ ይቀመጣሉ። የጽዮን ሴት ልጅ ሆይ፣ እንደ ሳት ያጠፉሻል። ጩኸታቸውን ሰምተን እጃችን ደክማለች። ወላድን ሴት ምጥ እንደሚይዛት ጭንቀት ይዞናል። የጠላት ሰይፍ ከቧቸዋልና ወደ ሜዳ አትውጡ፣ በመንገድም ላይ አትሄዱ። የህዝቤ ልጅ ሆይ ማቅለበሺ በራስሽም ላይ አመድ ነስንሺ። አጥፊ በላያችን በድንገት ይመጣብናልና ለተወዳጅ ልጅ እንደሚደረግ ትኩሶ መራራ ልቅሶ አልቅሺ። በተፈታኝ ህዝቤ መካከል ፈታኝ አድርጌሃለሁ መንገዳቸውንም በፈተንኩ ጊዜ ታውቀኛለህ። እነርሱ ሁሉ እጅግ ደንቆሮች ናቸው፣ በጠማማነት ይሄዳሉ። ሁሉም እንደ ናስና ብረት የዛጉ ናቸው። ወናፉን የሚያናፋው ደከመ፣ እርሳሱን በእሳት ቀለጠ፣ አንጥረኛውም መልሶ በከንቱ ያቀልጠዋል። ኃጢአታቸውም አልተወገደም። እግዚአብሔር ንቋቸዋልና የተናቀ ብር ብላችሁ ጥሯቸው። ትንቢተ ኤርምያስ ምዕራፍ ሰባት ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው፣ እንዲህም አለ፦ በእግዚአብሔር ቤት በር ቁም፣ ይህንም ቃል እንዲህ ብለህ ተናገር፦ ለእግዚአብሔር ተሰግዱ ዘንድ ትሰግዱ ዘንድ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፤ መንገዳቸውንና ስራቸውን አቅኑ፣ በዚህም ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ፣ የእግዚአብሔር መቅደስ፣ ይህ ነው እያላችሁ በሐሰት ቃል በራሳችሁ አትታመኑ መንገዳችሁንና ስራችሁን ፈጽማችሁ ብታቀኑ ብታቃኑ በሰውና በጓደኛው መካከል ቅን ፍርድ ብትፈርዱ፣ መጻተኛውንና ድሃ አደጉን መበለቲቱንም ባትገፉ፣ በዚህም ስፍራ ንጹሕ ደምን ባታፈሱ፣ ክፉም ሊሆንባችሁ እንግዶችን አማልክት ባትከተሉ፣ ከዘላለም እስከ ዘላለም ለአባቶቻችሁ በሰጥኋቸው ምድር በዚህ ስፍራ አሳድራችኋለሁ። እነሆ በማትጠቀሙበት በሐሰት ቃል ብትተማመኑም፣ ብትገድሉም፣ ብታመነዝሩም ብትሰርቁም በሐሰትም ብትምሉ፣ ለበዓልም ብታጥኑ፣ የማታውቋቸውንም እንግዶች አማልክት ብትከተሉ ክፉ ያገኛችኋል። መታችሁም ስሜ በተጠራበት በዚህ ቤት በፊቴ ብትቆሙ፣ ይህን አጸያፊ የሆነ ነገርን ሁሉ ከማድረግ ተለይተናል ብትሉ፣ ይህ ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ነውን? እነሆን ያይቻለሁ ይላል እግዚአብሔር። ነገር ግን በቀድሞ ዘመን ስሜን ወዳሳደርሁበት በሴሎ ወደ ነበረው ስፍራዬ ሂዱ ከሕዝቤም ከእስራኤል ክፋት የተነሳ ያደረግኩበትን እዩ። አሁንም ይህን ነገር ሁሉ ስላደረጋችሁ ተናገርኋችሁ፣ ነገር ግን አልሰማችሁም። አልሰማችሁም፣ ጠራጠራኋችሁም፣ ነገር ግን አልመለሳችሁም። ስለዚህ በሴሎ እንዳደረግሁ እንዲሁ ስሜ በተጠራበት እናንተን በምትተማመኑበት ቤት ለእናንተና ለአባቶቻችሁም በሰጠኋችሁ ስፍራ እንዲሁ አደርጋለሁ። ወንድሞቻችሁን የኤፍሬምን ዘር ሁሉ እንደጣልሁ እንዲሁ ከፊቴ ጥላችኋለሁ። እግዚአብሔርም አለኝ፣ ስለዚህ ህዝብ አንተ አትጸልይ፣ ይቅርላቸው ዘንድ አትማልደኝ፣ የእነርሱን ነገር አልሰማህምና ትለምንላቸው ዘንድ ወደ እኔ አትምጣ። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም መንገዶች የሚያደርጉትን አታይምን? ያስቆጡኝ ዘንድ ለሰማይ ንግሥት ንጎቻ እንዲያደርጉ፣ ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባሉ አባቶችም እሳት ያነዳሉ፣ ሴቶችም ዱቄት ይለውሳሉ። እኔን ያስቆጣሉ። እኔ ይላል እግዚአብሔር፣ ፊታቸው ያፍር ዘንድ ለራሳቸው አይደለምን? እንግዲህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ቁጣዬና መዓቴ በዚህ ስፍራ ላይ በሰውና በእንስሳ ላይ በዱር ዛፎችና በምድር ፍሬ ላይ ይፈሳል፣ ይነዳል፣ አይጠፋምም። የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ከቁርባናችሁ ጋር የሚቃጠለውን መስዋዕታችሁን ጨምሩ፣ ስጋውንም ብሉ። ከግብፅ ምድር ባወጣኋችሁ ቀን ስለሚቃጠል መስዋዕትና ስለ ቁርባን ለአባቶቻችሁ አልተናገርኩምና አላዘዝኋቸውምም። ነገር ግን ቃሌን ስሙ እኔ አምላክ ሆናችሁ አለው እናንተም ሕዝብ ትሆኑኝ አላችሁ መልካምም የሆንላችሁ ዘንድ ባዘዝኋችሁ መንገድ ሂዱ ብዬ በዚህ ነገር አዘዝኋቸው። ነገር ግን በክፉ ልባቸው ሀሳብና ልከኝነት ሄዱ፣ ወደፊትም ሳይሆን ወደኋላቸው ሄዱ እንጂ አልሰሙኝም። ጆሮአቸውንም አላዘነበሉም። አባቶቻቸው ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በቀንና በሌሊት ባሪያዎችን ነቢያትን ሁሉ ልኬባቸው ነበር፣ አዎ ልኬባቸዋለሁ። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሯቸውንም አላዘነበሉም። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ። ይህን ሁሉ ቃል ለዚህ ሕዝብ ትነግራለህ፣ ነገር ግን አይሰሙህም። ትጠራቸውም አለህ፣ ነገር ግን አይመልሱልህም አንተም የአምላኩን የእግዚአብሔርን ቃል ያልሰማ ተግሳጽንም ያልተቀበለ ሕዝብ ይህ ነው እውነት ጠፍቷል ካፋቸውም ተቆርጧል ትላቸው አለ። እግዚአብሔር የቁጣውን ትውልድ ጥሏልና ትቶታለምና ጠጉርሽን ቆርጠሽ ጣይው በከንፈሮችሽ ሙሾ አውርጅ። የይሁዳ ልጆች በፊቴ ክፉ ነገርን ሰርተዋል ይላል እግዚአብሔር። ያረክሱትም ዘንድ ስሜ በተጠራበት ቤት ርኩሰታቸውን አኑረዋል። እኔም ያላዘዝሁትንና በልቤ ያላሰብኩትን ወንዶችና ሴቶች ልጆቻቸውን በእሳት ያቃጠሉ ዘንድ በሄኖም ልጅ ሸለቆ ያለችውን የቶፌትን መሰዊያዎች ሰርተዋል። ስለዚህ እነሆ ስፍራ ከማጣት የተነሳ በቶፌት ይቀበራሉና የታረዱት ሰዎች ሸለቆ ይባላል እንጂ የቶፌት ኮረብታ ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። የዚህ ሕዝብ ሬሳ ለሰማይ ወፎችና ለምድር አራዊት መብል ይሆናል የሚቀብራቸው የለምና ምድሪቱን ባድማ ትሆናለችና ከይሁዳ ከተሞችና ከኢየሩሳሌም አደባባይ የልልታን ድምፅና የደስታን ድምፅ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ አጠፋለው። ትንቢተ ኤርምያስ ምዕራፍ ስምንት በዚያም ዘመን ይላል እግዚአብሔር የይሁዳ ነገስታትን አጥንትና የመኳንንቱን አጥንት የካህናቱን አጥንትና የነቢያቱን አጥንት የኢየሩሳሌምንም ሰዎች አጥንት ከመቃብሮቻቸው ያወጣሉ በወደዷቸውና ባመለኳቸው። በተከተሏቸውና በፈለጓቸው በሰገዱላቸውም በፀሐይና በጨረቃ በከዋክብትም በሰማይ ሰራዊት ሁሉ ፊት ይዘረጓቸዋል። አያለክሱላቸውም አይቀብሯቸውምም፣ በምድርም ፊት ላይ እንደ ጉድፍ ይሆናሉ። እኔም ባሳደድኳቸው ስፍራ ሁሉ የቀሩ ከዚች ክፉ ትውልድ የተረፉ ቅሬቶች ሁሉ ከሕይወት ይልቅ ሞትን ይመርጣሉ። እንዲህም ትላቸዋለህ፣ እግዚአብሔር እንዲህ ይላል፣ የወደቀ አይነሳምን? የሳተስ አይመለስምን? ሕዝቤ በኢየሩሳሌም ስለምን ወደኋላቸው ተመለሱ? አመፅን አመፀዋል፣ መመለስንም እንቢ ብለዋል። አደመጡ ሰማሁም፣ ቅንን ነገር አልተናገሩም። ማናቸውም ምን አድርጊያለሁ ብሎ ከክፋቱን ንስሐ ይገባ የለም። የሚሮጠውም ወደ ሰልፍ እንደሚሮጥ ፈረስ ሲሮጥ ደከመ። ሽመላ በሰማይ ጊዜዋን አውቃለች፣ ዋኖስና ጨረባ ዋሊያም የመምጣታቸውን ጊዜ ይጠብቃሉ። ሕዝቤ ግን የእግዚአብሔርን ፍርድ አላወቁም። እናንተስ ጥበበኞች ነን፣ የእግዚአብሔርም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ ጸሐፊዎቻቸውም ከንቱ ሆኑ፣ በሐሰትም ብር ተጠቀሙ። ጥበበኞች አፍረዋል፣ ደንግጠውማል፣ ተማርከውማል። እነሆ የእግዚአብሔርን ቃል ጥለዋል፤ ምን አይነት ጥበብ አላቸው? ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ስስትን ያስባሉና ከነቢዩም ጀምሮ እስከ ካህኑ ድረስ ሁሉ በተንኮል ያደርጋሉና፣ ስለዚህ ሚስቶቻቸውን ለሌሎች እርሻቸውንም ለሚወርሱባቸው እሰጣለሁ። የሕዝቤንም ሴት ልጅ ስብራት በማቃለል ይፈውሳሉ፣ ሰላም ሳይሆን ሰላምን ሰላም ይላሉ። አጸያፊ ነገርን ስለሰሩ አፍረዋልን? ምንም አላፈሩም እፍረትንም አላወቁም። ስለዚህ ከሚወድቁ ጋር ይወድቃሉ፣ በጎበኘኋቸውም ጊዜ ይጓረዳሉ ይላል እግዚአብሔር። አዝመራቸውን ይሰበስባሉ ይላል እግዚአብሔር። ነገር ግን በወይን ላይ ፍሬ፣ በበለስ ዛፍ ላይ በለስ የለም ቅጠልም ይረግፋል፣ ሰጥኋቸው አለፈባቸውም። ዝም ብለን ለምን እንቀመጣለን? እግዚአብሔርን ስለበደል አምላካችን እግዚአብሔር አጥፍቶናልና የሐሞትንም ውሃ ጠጥቶናልና ተሰብስባችሁ ወደ ተመሸጉ ከተሞች እንግባ፣ በዚያም እንጥፋ። ሰላምን በተስፋ ተጠባበቅን፣ ለይቅርታም ጊዜ መልካም ነገርን አጣን። እንሆም ድንጋጤ ሆነ። የፈረሶቹን የሩጫ ድምፅ ከዳን ሰማን። ከሰራዊቱ ፈረሶች ሩጫ ድምፅ የተነሳ ምድር በመለዋ ተንቀጠቀጠች። መጥተውን ምድሪቱንና በእርሷም ያለውን ሁሉም ከተማይቱንና የተቀመጡባትንም በሉ። እንሆ አስማት የማይከለክላቸውን የሚገድሉ እባቦችን አሳድባቸዋለሁ፣ እነርሱም ይነድፏቸዋል ይላል እግዚአብሔር። ልባችሁን ታማችሁ ትቅበዘበዛላችሁ። ከሚያቅበዘብዝ የልብ ህመማችሁ የሚያድናችሁ የለም። እነሆ እግዚአብሔር በጽዮን የለምን ወይስ ንጉሱ በእርሷ ዘንድ የለምን የሚል ወገን የሴት ልጅ ጩኸት ድምፅ ከሩቅ አገር ተሰማ። በተቀረጹ ምስሎቻቸውና በባዕድ ከንቱነትስ ያስቆጡኝ ስለምንድን ነው? መከሩ አልፏል፣ በጋውም አልቋል፣ እኛም አልዳንም። በህዝብ የሴት ልጅ ስብራትን ወድቄ ተሰብሬአለሁ ጠቁሬም አለው ራስ ማዞርም ይዞኛል። ምጥ እንደያዛትም ሴት በመከራው ይጨነቃለሁ። በገላድ መድኃኒት የለምን ወይስ በዚያ ሐኪም የለምን? የወገን የሴት ልጅ ፈውስ ስለምን አልሆነም? ትንቢተ ኤርምያስ ምዕራፍ ዘጠኝ ስለተገደሉ ስለ ህዝብ የሴት ልጅ ሰዎች ሌሊትና ቀን አለቅስ ዘንድ ለራሴ ውሃን ለአይኔም የንባን ምንጭ ማን በሰጠኝ ሁሉም አመንዝሮች የአመፀኞች ጉባኤ ናቸውና ህዝቤንን ተዋቸው ዘንድ ከእነርሱ ምንለይ ዘንድ በምድረ በዳ ማደሪዋን ማን በሰጠኝ። ምላሳቸውን ለሐሰት እንደ ቀስት ገተሩ በምድርም በረቱ ነገር ግን ለእውነት አይደለም። ከክፋት ወደ ክፋት ይሄዳሉና እኔንም አላወቁምና ይላል እግዚአብሔር። ወንድምም ሁሉ ያሰናክላልና ባልንጀራም ሁሉ በጠማማነት ይሄዳልና እናንተ ሁሉ ከባልንጀሮቻችሁ ተጠንቀቁ፣ በወንድሞቻችሁም አትታመኑ። እያንዳንዱ በባልንጀራው ላይ ይሳለቃል በእውነትም አይናገርም። ሐሰት መናገርንም ምላሳቸው ተምሯል። በደሉ በደሉ መመለስንም እምቢያሉ አራጣንም በአራጣ ላይ ይቀበላሉ፣ ተንኮልን በተንኮል ላይ ይሰራሉ። እኔን የሚያውቁኝ ዘንድ እምቢ ብሏል፣ ይላል እግዚአብሔር። ስለዚህ እግዚአብሔር እንዲህ ይላል፤ እንሆ አቀልጣቸው አለው ፈትናቸውም አለው። ስለ ሕዝብ የሴት ልጅ ክፋት እንደዚሁ አደርጋለሁና፣ ምላሳቸው የተሳለ ፍላጻ ነው፣ ንግግራቸው ሽንገላ ነው። ለባለ እንጀራቸው ሰላምን ይናገራሉ፣ በልባቸው ግን ጥላቻን ይይዛሉ። በእውኑ ስለዚህ ነገር በመክሰፍት አልጎበኝምን ይላል እግዚአብሔር። ነፍሴስ እንደዚህ ባለ ህዝብ ላይ አትበቀልምን? በተራሮች ላይ አልቅሱ፣ በምድረ በዳም ጎዳና ላይ ይዘኑ። ሰው ጠፍቷልና የሚመላለስም የለምና፣ ሙሾውንማ አሙሹ። የሰማይ ወፍ ድምፅንም እስከ ከብት ድምፅ ድረስ አይሰሙም፣ ደንግጠውም ተማርከው ይሄዱም። ኢየሩሳሌምንም የፍርስራሽ ክምር የቀበሮም ማደሪያ አድርጋታለሁ። የይሁዳንም ከተሞች ሰው እንዳይቀመጥባቸው አጠፋቸዋለሁ። ይህን የሚያስተውል ጠቢብ ሰው ማን ነው? ያወራት ዘንድ የእግዚአብሔር አፍ ለማን ተናገረ? ሰው እንዳያልፍባት ምድርስ ስለምን ጠፋች? እንደ ምድረ በዳስ ስለምን ተቃጠለች? እግዚአብሔር እንዲህ አለኝ፣ ሕዝቤ በፊታቸው የሰጠኋቸውን ሕጌን ትተዋል፣ ቃሌንም አልሰሙም። ነገር ግን የልባቸውን ምኞትና አባቶቻቸው ያስተማሯቸውን ጣዖት ተከትለዋል። ስለዚህ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ይህን ሕዝብ መከራን አበለዋለሁ የሐሞትንም ውሃ አጠጣዋለሁ። እነርሱና አባቶቻቸውን ባላወቋቸው አሕዛብ መካከል እበትናቸዋለሁ እስካጠፋቸውም ድረስ በስተኋላቸው ሰይፍን እሰድድባቸዋለሁ። እግዚአብሔር እንዲህ ይላል፣ እንዲመጡ አልቃሾች ሴቶችን ጥሩ፣ ወደ ብልሃተኞች ሴቶችም ላኩ። መጥተውም ይንገሯችሁ ፈጥነውም ሙሾ ያሙሹላችሁ። ዓይኖቻችሁም እንባን ያፍስሱ ከዓይኖቻችሁም ሽፋሽፍቶች ውሃ ይፍለቅ። ምድርን ትተናልና ቤቶቻችንንም ጥለን ሄደናልና እንዴት ጎሰቆልን እንዴት አፈርን የሚል የልቅሶ ድምፅ በጽዮን ተሰምቷል። እናንተ ሴቶች ሆይ የእግዚአብሔርን ቃል ስሙ፣ ጆሮችሁም የአፉን ቃል ትቀበል። ለሴቶች ልጆቻችሁም ልቅሶውን፣ እያንዳንዷም ለባልንጀሯ ዋይታን ታስተምር። ሕፃናቱንም በመንገድ ጎልማሶቹንም በአደባባዮቻችን ያጠፋ ዘንድ ሞት በመስኮቶቻችን ወደ ሀገራችን ገብቷልና የሰዎቻችሁን መሬሳ እንደ ጉድፍ በእርሻ ላይ ማንም እንደማይሰበስበው ከአጫጆች በኋላ እንደሚቀር ቃርሚያ ይወድቃል። እግዚአብሔር እንዲህ ይላል፤ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግን የእግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኘኝ ይህ ነውና ይላል እግዚአብሔር። እንሆ ዘመን ይመጣል ይላል እግዚአብሔር የተገረዙትንና ያልተገረዙትን ሁሉ በአንድነት እጎበኛቸዋለሁ እጎበኛለሁ። አሕዛብ ሁሉ ያልተገረዙ ናቸውና የእስራኤልን ቤት ሁሉ ልባቸው ያልተገረዘ ነውና፣ የተገረዙትን ሁሉ ግብፅንና ይሁዳን፣ ኤዶምያስንም፣ የአሞንንም ልጆች፣ ሞዓብንም፣ በምድረ በዳም የተቀመጡትን፣ ጠጉራቸውን በዙሪያ የተላጩትንም ሁሉ የሚጎበኝበት ዘመን እንሆ ይመጣል። ትንቢተ ኤርምያስ ምዕራፍ አስር እናንተ የእስራኤል ቤት ሆይ እግዚአብሔር በእናንተ ላይ የተናገረውን ቃል ስሙ። እግዚአብሔር እንዲህ ይላል የአሕዛብን መንገድ አትመሩ አትማሩ፣ ከሰማይ ምልክትን አትፍሩ ከሰማይ ምልክትም አትፍሩ፣ አሕዛብ ከእነርሱ የተነሳ ይፈራሉና። የአሕዛብ ልማድ ከንቱ ነውና ከዱር በመጥረቢያ እንደሚቆረጥ በሠራተኛም እጅ እንደሚሠራ እንጨት ነው። በብርና በወርቅ ይለብጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል። እንደ ተቀረጸ ብር ናቸው። እነርሱም አይናገሩም መራመድም አይቻላቸውምና፣ ይሸከሟቸዋል ክፉ መስራትም አይቻላቸውምና እና ደግሞ መልካም ይሰሩ ዘንድ አይችሉምና ተፍሯቸው። አቤቱ እንዳንተ ያለ የለም። አንተ ታላቅ ነህ፣ ስምህም በኃይል ታላቅ ነው። የአሕዛብ ንጉሥ ሆይ በአሕዛብ ጥበበኞች ሁሉ መካከል በመንግሥታቸውም ሁሉ እንዳንተ ያለ ስለሌለ ለአንተ ክብር ይገባልና አንተን የማይፈራ ማን ነው? በአንድ ጊዜ ሰንፈዋል ደንቁረው ማል ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው። የሰራተኛና የአንጥረኛ እጅ ሥራ የሆነ ከተርሴስ የስጠፍጠፍ ብር ከአፍ የዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው። ሁሉም የብልሃተኞች ሥራ ናቸው። እግዚአብሔር ግን እውነተኛ አምላክ ነው። እርሱም ሕያው አምላክና የዘላለም ንጉሥ ነው። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም ማህቱን አይችሉም። እናንተም ሰማይንና ምድርን እንዳለ ያልፈጠሩ እነዚህ አማልክት ከምድር ላይ ከሰማይም በታች ፈጽመው ይጥፉ ትሏችሁ አላችሁ። ምድርን በኃይሉ የፈጠረ ዓለሙን በጥበቡ ያጸና ሰማያትንም በማስተዋሉ የዘረጋ እርሱ ነው። በላይ በሰማይ ውሆችን ይሰበስባል፣ ከምድርም ዳርቻ ደመናትን ከፍ ያደርጋል፣ ለዝናብም መብረቅን ያደርጋል፣ ነፋስንም ከቤተ መዛግብቱ ያወጣል። ሰው ሁሉ እውቀት አጥቶ ሰንፏል፣ አንጥረኛም ሁሉ ከቀረጸው ምስል የተነሳ አፍሯል። ቀልጦ የተሠራ ምስሉ ውሸት ነውና እስትንፋስም የለውምና አገጣጥመው የሚሰሩት ስራ ከንቱ ነው። በተጎበኙ ጊዜ የሚጠፋሉ። የያዕቆብ ዕድል ፈንታ እንደነዚህ አይደለም፣ እርሱ ሁሉን የፈጠረ ነውና እስራኤልም የርስቱ ነገድ ነውና፣ ስሙም የሰራዊት ጌታ እግዚአብሔር ነው። በምሽግ ውስጥ የተቀመጥሽ ሆይ ኃይልሽን ከውጭ ሰብስቢ፣ እግዚአብሔር እንዲህ ይላልና፣ እነሆ በምድሪቱ የሚኖሩትን በመከራ አሰናክላቸዋለሁ፣ መክሰፍተሽም እንዲያገኛቸው አስጨንቃቸዋለሁ። ስለ ስብራቴ ወዮልኝ፣ ቁስሌም ክፉ ነው። እኔ ግን በእውነት የመከራ ቁስሌ ነው እርሱንም መሸከም ይገባኛል ላልኩ ድንኳኔም ተበዘበዘ፣ ይቅርታ ድንኳኔም ተበዘበዘ፣ አውታሬም ሁሉ ተቆረጠ፣ ልጆቼና በጎቼም የሉም። ከእንግዲህ ወዲህ ለድንኳኔም ቦታ የለም፣ ለመንጎቼም መሰማሪያ የለም። እረኞች አይምሯቸውን አጥተዋልና እግዚአብሔርንም አልፈለጉትምና ስለዚህ መሰማሪያውን አላወቁም መንጎቻቸውም ሁሉ ተበትነዋል። የወሬ ድምፅ ተሰማ ንሆ የይሁዳን ከተሞች ባድማና የሰገኖ ማደሪያ ያደርጋቸው ዘንድ ከሰሜን ምድር ታላቅ መነዋወጥ መጥቷል። አቤቱ የሰው መንገድ ከራሱ እንዳይደለ አውቃለሁ። ሰውም መሄድባትም መንገዱንም ጥርጌ አላደረገም። አቤቱ ቅጣን፣ ነገር ግን ፈጽም እንዳታጠፋም፣ በፍርድ ይሁን እንጂ በቁጣ አይሁን። ያዕቆብን በልተውታልና አትፍተውትማልና ማደሪያውንም አፍርሰዋልና በማያውቁ አሕዛብ ስምህንም በማይጠሩት ሩድ ላይ መዓትህን አፍስስ። ምዕራፍ 11 ይቀጥላል። ረድኤት እግዚአብሔር አይለየን።